ለ2017-18 የመኸር ምርት ከ600 ሺህ ኩንታል በላይ የአፈር ማዳበሪያ ጥቅም ላይ ለማዋል እየሰራ መሆኑን የደቡብ ወሎ ዞን ግብርና መምሪያ ገለጸ። እስካሁንም ከ53 ሺህ ኩንታል በላይ የአፈር ማዳበሪያ ወደ አርሶ አደሩ መሰራጨቱን መምሪያው አስታውቋል። አሻግሬ መንገሻ ተጨማሪ አለው። ምርትና ምርታማነትን እናሳድግ ካልን አዳዲስ የግብርና አሰራሮችና ቴክኖሎጂዎችን መጠቀም ግድ ይላል። ከቴክኖሎጂዎች መካከልም የአፈር ማዳበሪያ አንዱ ነው። በደቡብ ወሎ ዞን በዘንድሮው የመኸር ምርት ከስድስት መቶ ሺህ ኩንታል በላይ የአፈር ማዳበሪያ ጥቅም ላይ ለማዋል እየተሰራ መሆኑን የዞኑ ግብርና መምሪያ ኃላፊ አቶ አህመድ ጋሎ ተናግረዋል። እንደ ደቡብ ወሎ በዚህ ዓመት ከስድስት መቶ ሰላሳ ሺህ ኩንታል በላይ የአፈር ማዳበሪያ ወደ ዞናችን ይገባል ብለን ነው የምናስበው። ይህንም የሚያቀር ነው ይህንም ክልሉ እንደሚያቀርብልን አረጋግጦልናል። እንግዲህ እስካሁን ባለው እንቅስቃ እንቅስቃሴ ወደ ዞናችን ከ ሁለት መቶ አስራ ዘጠኝ ሺ ኩንታል በላይ ማዳበሪያ ገብተዋል። እኛም ይህንን ማዳበሪያ ወደ ታች በማውረድ ረገድ አጠቃላይ ከ አምሳ ሶስት ሺ ኩንታሉን በአዲስና የከረመም ወደ መቶ ሺ ወደ መቶ አምሳ ሶስት ሺ ኩንታሉን ማዳበሪያ ወደ አርሶአደሩ ሁለገብ ህብረት ስራ ማህበር ለማውረድ ጥረት ያደረግንበት ዴት ነው ያለው። ከዙ ጋር ተያይዞ አርሶአደሩን በአሁኑ ሰዓት ማዳበሪያ እየወሰደ ነው ያለው ከተፈጥሮ አጥናት እና ጥበቃ ጎን በጎን አብሮ ማዳበሪያ ስርጭቱም እየተካሄደ ነው ያለው። እስካሁን ባለው ሁኔታ ወዲያ 53 ሺህ ኩንታል አካባቢ ማዳበሪያ ለአርሶ አደሩ አድርሰናል። የአፈር ማዳበሪያው በጊዜና በወቅቱ ለአርሶ አደሩ እንዲደርስ በትኩረት እየተሰራ መሆኑንም የተናገሩት መምሪያ ኃላፊው ይህ ዜና እስከተጠናቀረበት ጊዜ ድረስም ከ53 ሺህ ኩንታል በላይ የአፈር ማዳበሪያ በአርሶ አደር እጅ መግባቱም ተገልጿል። እኛ የአካባቢ አጓጓዥ ወይም ደግሞ ትራንስፖርተሮች እንላቸዋለን እነሱ ጋር የተደጋገር ማዳበሪያ ወደ ወራዬ እያቀረብና ያለ ነው። ከዚህ ባሻገር አሁን ከተፈጥሮ ሀብት ልማትና ጥበቃው ጋር ትንሽ አልጣጣም ብሎ ነው እንጂ ማዳበሪያውን በአጭር ጊዜ ውስጥ የግብርና ልማት ቡድኖችን እና ቀበሌ ባለሙያዎችን ተጠቅመን የገባውን ማዳበሪያ በአጭር ሰዓት እና ስናሰራጫለን። አንድ የራው ችግር የሆነ አሁን ይሄ ማዳበሪያ ምንድነው የእኛ ዞን አሁን ቀድሞ የገባው ዩሪያ ስለነበረ ትንሽ የዲያፕ መዘግየት ስላለ አርሶ አደሩ ሁለት ጊዜ እንዳይመጣ ዩሪያውንም ዲያፕንም አንድ ጋይዞ ይዞ እንዲሄድ ለማድረግ ሀሳቢ አድርገን ነው እንጂ ማዳበሪያ ስርጭት አካባቢ ላይ የሚገጥመው ምንም ችግር የለም። የአቅርቦቱን በተመለከተ ክልል ጋር እየተነጋገር ነው። በቅርብ እንደሚቀርብልን ተነጋግረናል። ከአቅርቦት አኳያም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የተወሰነ መዘግየት የታየበት መሆኑንም ተጠቁሟል። አጠቃላይ የማዳበሪያ እንቅስቃሴውን ስናየው ምናልባት በአቅርቦት እንቅስቃሴ ካየ ነው ከባለፈው ዓመት አኳያ ስናየው ትንሽ የመዘግየት ሁኔታ ይታያል። ይህ እንግዲህ ምናልባት አሁን ወደብ አካባቢ ላይ በርከት ያለ ማዳበሪያ ቀርቧል ቀርቦል ብለውናል። ለእኛም የሚታደል እንዳለ ነግሮናል። እሱ ሲቀርብ ምናልባት የስርጭት እንቅስቃሴ ማነው የአቅርቦት ችግሩም ይፈታል ብለን ነው የምናስበው። ወደታች በመውረድ ረገድ ብዙም ችግር የለም። አርሶ አደሩም ሁሉም ቦታ ስላላደረሱ ነው እንጂ ማዳበሪያ ለመውሰድ ጥረት እያደረገ ያለበት ቤት ነው ያሉት። በአማራ ክልል በዘንድሮ የመኸር ምርት ዘጠኝ ሚሊዮን ኩንታል የሚጠጋ የአፈር ማዳበሪያ ጥቅም ላይ ይውላል ተብሎም ይጠበቃል።